ዩክሬን ለሩሲያ ሲዋጉ ነበር ያለቻቸውን ቻይናዊ በቁጥጥር ስር መዋሏን አስታወቀች። የዩክሬን ኃይሎች ለሩሲያ ሲዋጉ ነበር የተባሉ ሁለት ቻይናውያን በዶኔስቲክ ግዛት በቁጥጥር ስር መዋላቸውን የዩክሬኑ ፕሬዚዳንት ቮሎድሚር ዘለንስኪ ተናገሩ። ሰላም ጤና ይስጥልን፣ የኢትዮ ከረንት የዩቱብ ገጽ ተከታዮችና አድማጮች እንደምን አላችሁ? በዕለቱ የዜና ትንታኔ ዘንላችሁ የቀረብነው ሶስተኛ ዓመቱን ያከበረው የሩሲያ ዩክሬን ጦርነት ነው። እንደሚታወቀው ሶስተኛ ድፍን ዓመት ያለፈው የሩሲያ ዩክሬን ጦርነት ምን ያህል ጉዳትስ በዓለም ላይ አስከተለ፣ በዩክሬን ላይ ምን ያህል ጉዳት አስከተለ፣ እንዲሁም በተለየ ዓለም በሌላው ዓለም ላይስ ምን አስከተለ፣ ሩሲያስ ላይ ምን ተጽዕኖ አሳደረ የሚለውን ሰፋ ያለ ዜና ይዘን ቀርበናል። እንዲሁም ለዓለም ከፍተኛ ጥይትና ቦምብ እያቀረቡ አይዞሽ ባይነት እያሉ ዩክሬንን ሩሲያ እንድትዋጋ ሲያደርጉ የነኸው ድፍን ሶስት ዓመት ሞላው። እንደውም መቋጫ ያጣው የዩክሬንና ሩሲያ ጦርነት ምንስ ያህል ጉዳት አስከተለ የሚለውን ሰፋ ያለ ዜና ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ እንዲሁም ላይክ ማድረሰውን እንዳይረሱ። ወደ መጀመሪያው የዕለት ዝንዛኔ ስናልፍ ማክሰኞ ዕለት ባስተላለፉ መልእክት በሩሲያ ጦር ውስጥ የሚዋጉ ቻይና ወታደሮች ሁለት ብቻ አይደሉም ይላሉ የዩክሬኒው ፕሬዚዳንት ቮሎድሚር ዘለንስኪ። የዩክሬን የውጭ ጉዳይ ሚኒስተር አንድሪ ሲባሃ እንዳሉት ከሆነ በዩክሬን ግዛት የሚዋጉ ቻይና ወታደሮች ቻይና ለሰላም ያላትን አቋም ጥያቄ ውስጥ የሚከቱት ነው ብለው ኬቭ የሚገኙ የቻይና ልዑክ ለማስተባበያ እንድተጠሩ አሳውቀዋል። እንግዲህ እንደሚታወቀው ሶስተኛ ዓመቱን ያለፈው የዩክሬን የሩሲያ ጦርነት እውነት የቻይና ወታደሮች ሁለት ብቻ ናቸው ወይ? ሩሲያ ውስጥ የተገኙት ቢባል ምን ይመስላል? እንዲሁም የተቀረው ዓለም ለዩክሬን ምን ያህል የአውሮፓ ሀገሮች ተሳትፈዋል? የሚለው ውስጥ ጥያቄ ስናስገባው ሌላ ጉዳይ ነው። ባይዞሽ ባይነት የአሜሪካና የኔቶ ድርጅት አባላት የሆኑት ለዩክሬን የፈለገችውን የመሳሪያ አይነትና ከፍተኛ የሆነ የወታደራዊ አዛዥነት እያገኘች ባለበት ወት ሁለት የቻይና ወታደር ግዛት ያገኘሁና በቁጥጥር ስር ዋልኩ ማለት ምን ይሆን የሚለው ነገር ዓለምን እያሳሰበው ነው። ዩክሬን ቻይና በጦርነቱ ለሩሲያ ድጋፍ ትሰጣለች በማለት ወቀሳ ስታቀርብ ይሄ መጀመሪያዋ ነው። ይሁን እንጂ እውነት ነው። ዩክሬን ያቀረበችውን ወቀሳ ተከትሎ እስካሁን ከሞስኮ ቢሆንም ከቤጂንግ ኦፊሴላዊ መግለጫ አልተሰጠም። ምላሽም የሰጠም አካል የለም። ዘለንስኪ ግን በኤክስ ገጻቸው በጻፉት መልእክት ቻይናዊ ወታደሮች በሀገሪቱ ምስራቅ ዶኔስት ግዛት በቁጥጥር ስር መዋላቸውን ጠቅሰው የባንክ ካርድና ሌሎች ግላዊ ማስረጃ ይዘው ነበር ብለዋል። ፕሬዝዳንቱ እንዳሉት ከሆነ የዩክሬን ወታደሮች ስድስት ቻይናዊ ወታደሮች ጋር ከገጠሙ በኋላ ሁለቱ መማረክ ችለዋል ብለዋል። ዘለንስኪ በለጠፉት ቪዲዮና ቻይናዊ ወታደሮች ከተባሉ ግለሰቦች መካከል አንዱ መማድሪያን ቋንቋ በቅርብ ስላደረገው ውጊያ ሲያወራ ይደመጣል። ያለም መረጃ እንደሚያሳየው ከሆነ በወራሪው ኃይል ውስጥ ያሉ ቻይናውያን ዜጎች ሁለት ብቻ አይደሉም ብለዋል ፕሬዝዳንቱ። እና ምን ይከሰታል የሚለው ነገር ይገርማል። ሩሲያ ከቻይናና ከሌሎች ሀገራት ጋር በአውሮፓ ላይ እየተካሄደ ባለው ጦርነት የምታደርገው ትስስር ፑቲን ጦርነቱን ለመቋጨት ፍላጎት እንደሌላቸው የሚያሳዩ ነው ይላሉ ዘለንስኪ። እውነት ይሄ ነው ወይ የሚለው ነገር አለም የሚያዩ ይሆናል። የዩክሬኑ ፕሬዝዳንት እንዲሁም ዩናይትድ ስቴትስ እና አውሮፓ ሌሎች ሰላም የሚፈልጉ የዓለም ሀገራት ምላሽ እንዲሰጡ ጠይቀዋል። ግን እስካሁን የተሰጣቸው ምላሽ የለም። ሁለቱ ግለሰቦች በአሁኑ ወቅት በዩክሬን ደህንነት አገልግሎት ስር መሆናቸውን ጠቁመው ምርመራ እየተደረገባቸው እንደሆነ አሳውቀዋል። ማክሰኞ ለጋዜጣ ለጋዜጠኞች መግለጫ የሰጡት የአሜሪካ ውጭ ጉዳይ ሚኒስተር ቃል አቀባይ ታሚ ብሩስ ሁኔታው የሚያሳስብ ነው ሲሉም ገልጸውታል። ቃል አቀባዩዋ ቻይና ሩሲያ ከዩክሬን የምታደርገው ጦርነት ቀንደኛ ተዋናይ ናት ብለው ለጦርነቱ የሚያገለግሉ የቴክኖሎጂ ምርቶች ታቀርባለች ሲሉ ወቅሰዋል። አሜሪካስ ምን እየሰራች እንደሆነ እንግዲህ ለሰሚው ይከብዳል። የፈረንሳዩ ሊ ሞንዲ ጋዜጣ ከዚህ በፊት እንደዘገበው ከሆነ ዱዊን በተባለው ቻይና ውስጥ ብቻ የሚያገለግሉ ማህበራዊ ሚዲያ አማካኝነት ቢያንስ አርባ ሰዎች በሩሲያ ለመዋጋት መመዝገባቸውን አሳውቆ ነበር። የኬቭና የምዕራባዊ ሀገራት ባለሥልጣን ሰሜን ኮሪያ ለሩሲያ ድጋፍ እንዲሰጡ በሺ የሚቆጠሩ ወታደሮች ልካለች ብለው መውቀሳቸው አይዘነጋም። ዘለንስኪ በሰጡት ጋዜጣዊ መግለጫ ሰሜን ኮሪያ በኩርሱ ግዛት ድንበር ላይ ነበር ሲዋጉ የነበሩ፣ ቻይናውያን ግን የዩክሬን ግዛት ዘልቀው ነው የተዋጉት ብለዋል። ባለፈው ጠር የዩክሬን ሁለት የሰሜን ኮሪያ ወታደር በውጥር ስር አውያለሁ ማለቷ ይታወሳል። ምንም እንኳ ቤጂንግና ሞስኮ በፖለቲካና በምጣኔ ሀብት ቅርርብ ያላቸው ወዳጅነት ሀገራም ቢሆኑ ቻይና በጦርነቱ ገለልተኛ እንደሆነች ለሩሲያ ወታደራዊ መሳሪያ ለማቅረቧን ስታስተባብል ቆይታለች። የሩሲያው ፕሬዚዳንት ቭላድሚር ፑቲን በ2022 እንደ አውሮፓውያን አቆጣጠር ነው ሁሉን አቀፍ ጦርነት ዩክሬን ላይ ያወጩት። ሩሲያ በአሁኑ ወቅት 20 በመቶ የሚሆነው የዩክሬን ግዛት ተቆጣጥራለች። እንደ ዓለም አቀፋዊ ዘገባ ከሆነ ዩክሬን ከአንድ ሚሊዮን አካባቢ የሚሆን ወታደርና ቁስለኛ በሞትም በቁስልም አታለች ቢባል ግን ምዕራባውያን ይህንን አይቀበሉትም ሩሲያ ከመቶ ሃምሳ በላይ ወታደሮች አጥታለች ቢባል ሩሲያ ደግሞ ይህን አትቀበለውም የዓለም ሚዲያዎችና እንዲሁም ዩክሬን ደጋፊዎችና ምዕራባውያን አሜሪካ ግን ከዚህም በላይ ነው ይላሉ ቁጥሩ እስካሁን አልታወቀም ግን የዩክሬን ሩሲያ ጦርነት ከሁለተኛው የዓለም ጦርነት በኋላ እጅግ አሰቃቂና የሰው ልጅ ጨፍጫፊ ከተባለው ጦርነት ከተካሄዱ ከፍተኛ የተባለው የሆነ ጦርነት ነው። ሰላም ጤና ይስጥልን። ውድ የዚህ ተከታታዮች የዛሬው የዜና ትንታኔያችን ይህን ይመስል ነበር። በሌላ እስከምንገናኝ ሰላም ያገናኝ።